ሰላም ጤና ይስጥልን። የጊፍት ቤተሰቦች እንደምን አላችሁ? በዚች አጭር ቪዲዮ ጊፍት ሪል እስቴት ከነገ ጀምሮ በሚያካሄደው ታላቅ የሽያጭ መርሃ ግብር ላይ የሚኖረውን የዋጋ ዝርዝር ወይም ደግሞ ቤቶቻችንን የሚሸጥባቸውን ዋጋ በዚች አጭር ቪዲዮ ለማየት እንሞክራለን። እንደሚታወቀው ከዚህ በፊት ከሚያዚያ 2 እስከ ሚያዚያ 4 ጊፍት ሪል እስቴት በለጋ ሐር ሳይቶ ላይ ታላቅ የሽያጭ ፕሮግራምን አዘጋጅቶ ነበረ። በዛ ፕሮግራም እንግዲህ ከመቶ የሚበልጡ ቤቶችን ለደንበኞቻችን በታላቅ ቅናሽ ሽጠን ነበረ። ከነገ ጀምሮ እስከ ቅዳሜ በሚካሄደው ፕሮግራማችን ደግሞ ተመሳሳይ የሆኑ ቅናሾችን ለደንበኞቻችን አድርገን እየጠበቀን እንገናኛለን። ከዚህ በመቀጠል ከነገ ጀምሮ በሚኖረው የሽያጭ መርሃ ግብር ላይ ቤቶቻችን በምን ያክል ዋጋ ይሸጣሉ የሚለው እናያለን። ለጋር ላይ እንደሚታወቀው ሁለት አይነት የማስረከቢያ ጊዜ ያላቸው ፕሮጀክቶች እንዳሉ ይታወቃል። እነዚህ ፕሮጀክቶቻችን እንግዲህ እስከ አንድ ዓመት የሚረከብና እስከ ሶስት ዓመት የሚረከቡ ፕሮጀክቶች ናቸው። እስከ አንድ ዓመት የሚረከበው ብሎክ አንድ ላይ ከነገ ጀምሮ 132ሺ ብር የነበረው የካሬ ዋጋ በ30 ፐርሰንት ቀንሶ 94ሺ የካሬ ዋጋ ሆኖ የሚሸጥ ይሆናል። እንዲሁም በብሎክ 6፣ ብሎክ 8 እና ብሎክ 2 እነዚህ በሶስት ዓመት የሚረከቡ ብሎኮች ላይ ደግሞ 132ሺ የነበረው የካሬ ዋጋ በ20 ፐርሰንት ቀንሶ ከ104ሺ ብር ጀምሮ የሚሸጥ ይሆናል ማለት ነው። እንዲሁም በተያያዘ የንግድ ሱቆቻችን ላይ እስከ 7 ፐርሰንት የሚደርስ ቅናሽን አድርገናል። ከለገሃር ውጪ ባሉ ሳይቶቻችን ማለትም እነዚህ ጊፍት ሪል እስቴት ከዚህ በፊት ሲገነባቸው የነበሩ ወይም ደግሞ እየገነባቸው ያሉ ፕሮጀክቶች ሲሆን እነሱም ላይ ደግሞ የ25 ፐርሰንት ቅናሽን አድርገናል። ስለዚህ እያንዳንዱን ሳይት ለየብቻ ስናይ 22 ሳይት ላይ ከዚህ በፊት በ99 ሺህ ብር የካሬ ዋጋ ይሸጥ ነበረ። ከነገ ጀምሮ ለሶስት ቀን ግን በ74 ሺህ የካሬ ዋጋ መሸጥ ይጀመራል። እንዲሁም ደግሞ ተክለ ሃይማኖት ላይ 106 ሺህ የካሬ ዋጋ ይሰጥ ነበረ። ከነገ ጀምሮ ለሶስት ቀናት በ80 ሺህ የኢትዮጵያ ብር ብቻ የሚሸጥ ይሆናል። ሲኤምሲ ባለው ውፋሮ ላይ ባለው ሳይታችን ደግሞ 108 ሺህ ብር ነበረ ከዚህ በፊት የምንሸጠው እንዲሁ ተመሳሳይ 25% ቅናሽ ተደርጎለት 81 ሺህ ብር በሆነ ዋጋ የሚሸጥ ይሆናል። በተመሳሳይ አትላስ ሰባተኛ ፎቅ ላይ የደረስንበት ህንፃ አለ። እዚህ ፎቅ ላይ እንግዲህ በጣም ብዙ ደንበኞቻችን የገዛችሁበት ሳይታችን ነው። 118 ሺህ የነበረው ዋጋ አሁን ቀንሶ 88 ሺህ የኢትዮጵያ ብር በሆነ የካሬ ዋጋ የሚሸጥ ይሆናል ማለት ነው። ስለዚህ ሌሎች ሳይቶች ላይ ለምትገዙ ደንበኞቻችን በጣም ትልቅ የማትረፊያ ዋጋ ነው ይመጣላችሁ። ጠቅላላ ቅናሻችን እስከ 25% ድረስ የሚሆን ይሆናል። ስለዚህ ትንሹ የካሬ ዋጋችን ከነገ ጀምሮ በሚካሄደው ዋጋ 74 ሺህ ብር የኢትዮጵያ ብር ይሆናል። እንዲሁም በዚህ በተያያዘ ለፕሮግራማችን ሪሴል ቤቶች ወይም ደግሞ ድርጅቱ ከዚህ በፊት የያዛቸው ቤቶችን ከነገ ጀምሮ ለሽያጭ የምናወጣ ሲሆን በተለይ አትላስ ሳይት ላይ ከዚህ በፊት ባለ ሶስት መኝታ ብቻ የነበረን ሲሆን አሁን ግን ከባለ አንድ እስከ ባለ ሶስት መኝታ ጥቂት ቤቶች ተለቀውልናል። እነሱም ላይ ደንበኞች መሳተፍ ትችላላችሁ። በተመሳሳይ ሲኤምሲ ሳይታችን ላይ ዝቅ ያለ ፍሎር ላይ ያሉ ቤቶችን ማግኘት ትችላላችሁ። ስለዚህ ከለገሃርም ውጭ በሆኑ ሳይቶቻችን ላይ ከባለ አንድ እስከ ባለ ሶስት መኝታ ቤቶችን ይዘን መጥተናል። በተመሳሳይ ከለገሃር ውጭ ባሉ ሳይቶቻችን የንግድ ሱቅዎች ላይ እስከ 15 ፐርሰንት የሚደርስ ቅናሽን አድርገናል። ስለዚህ ከነገ ጀምሮ ደንበኞች በመምጣት እንዲሁም ደግሞ ተወካዮቻቸውን በመላክ ሳይቶቻችንን በአይናቸው በማየት የሚሰራውን ስራ መስክረው በእነዚህ ቅናሾች መጠቀም ይችላሉ። የቅድመ ክፍያችን ከ5 ፐርሰንት ጀምሮ ሲሆን፣ ደንበኞች ቤታቸውን ለማስያዝ ግን ከ2 ፐርሰንት ጀምሮ መክፈል የሚችሉ ይሆናል። ስለዚህ ይህንን ታላቅ እድል እንድትጠቀሙ እናሳስባለን። ነገ ከሚያዚያ 23 እስከ 26 የሚቆይ ፕሮግራም ላይ ለመገኘት ከታች በሚኖረው ስልካችን ደውለው ሊያገኙን ይችላሉ። እናመሰግናለን። ጊፍት ሪል ስቴት ማህበረሰብን እንገነባለን።